ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ የኮንስትራክሽን ዘርፍ ፈርቀዳጅ በነበሩት አልቤርቶ ቫርኔሮ ህልፈት የተሰማቸውን ሀዘን ገለጹ። ጠቅላይ ሚኒስትሩ በማኅበራዊ ትስስር ገጻቸው ባስተላለፉት የያዘ መግለጫ መልእክት ከ1950 ዎቹ ጀምሮ በኢትዮጵያ የኮንስትራክሽን ዘርፍ ፈርቀዳጅ በነበሩት አልቤርቶ ቫርኔሮ ህልፈት የተሰማኝን ሀዘን ለመግለጽ እፈልጋለሁን ያሉት ስራቸው የሀገራችንን የግንባታ አካባቢና ታሪካዊነት ያላቸውን ምልክቶች ላቅ ባለ ደረጃ የቀረጸ ነው ሲሉም በመልእክታቸው አስፍረዋል። በኢትዮጵያ ለዘላቂና ሁሉን አቀፍ የልማት ስራዎች የሚደረገው ድጋፍ ተጠናክሮ ይቀጥላል አለ የተባበሩ መንግስታት። የተባበሩ መንግስታት በኢትዮጵያ የተለያዩ ዘላቂ የልማት ስራዎችን መደገፍ የሚያስችል የ6.5 ቢሊዮን ዶላር የድጋፍ ስምምነት ተፈራርመዋል። ስምምነቱን የተባበሩ መንግስታት ረዳት ዋና ጸሐፊ እንደዚሁም በኢትዮጵያ የሰብአዊ ድጋፍ አስተባባሪ ራሚዝ አልካሮቭና የገንዘብ ሚኒስትር ዴታ ሰመረታ ሰዋሰው ፈርመውታል። ስምምነቱ ኢትዮጵያ ቀጣይነት ያለውና ሁሉን አቀፍ ልማት ለማረጋገጥ የምታደርገውን ጥረት ለመደገፍ ያለመ ነው። ኢትዮጵያና አሜሪካ በሰላምና ጸጥታ ጉዳይ ያላቸውን ሁለንተናዊ ትብብር አጠናክረው ይቀጥላሉ አሉ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ። ፊልድ ማርሻል ብርሃኑ ጁላ የአሜሪካ በአፍሪካ አዛዛዥ በጀነራል ሚካኤል ላንግሌ የተመራ ልዑክን ተቀብለው አነጋግረዋል። ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት ሁለት ወዳጅ ሀገራት በቀጣይ በመከላከያ ዘርፍ በትብብር ለመስራት በሚያስችሉ ጉዳዮች ላይ መግባባት መድረሳቸውን እወቁ ብለዋል።